ሰላም ጤና ይስጥልን። ውድ የአስናቀ ሪል ስቴት ዩቱብ ተከታታዮች እንኳን ደህና መጣችሁ። ለዚህ ዩቱብ ቻናል አዲስ የሆናችሁ ተመልካቾቻችን፣ እኔ አስናቀ ሰለሞን እባላለሁ። የአያት ሪል ስቴት የሽያጭ ባለሙያ እንዲሁም ደግሞ የሪል ስቴት አማካሪ ነኝ። ለዚህ ዩቱብ ቻናል አዲስ ለሆናችሁ ተመልካቾቻችን በዚህ ዩቱብ ቻናል ላይ የተለያዩ የሪል ስቴት ወሬዎችን እናወራለን። እንዲሁም ደግሞ አያት ሪል ስቴት ያሉትን የፕሮዳክትስ እንዲሁም ደግሞ ሰርቪሶቹን ለእናንተ ለተመልካቾቻችን የምናደርስ ነው የሚሆነው። በዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ የዚህ ዩቲዩብ ቻናል ቤተሰብ መሆን ትችላላችሁ። ዛሬ እንግዲህ የተገናኘንበት ዋና ዓላማ አሁን የተገኘውበትን ሎኬሽን ጨምሮ ማለትም ሲምሲ ሚካኤል የተገነቡ ሳምፕል ቤቶችን ለእናንተ ለደንበኞች ለማስተዋወቅ እንዲሁም ደግሞ አያት አዲስ ነገር እንዳለው ለእናንተ ለተመልካቾቻችን ለማሳወቅ ነው ማለት ነው። እስከ ቪዲዮ መጨረሻ ድረስ አብራችሁን እንድትቆዩ እንጋብዛለን። ተመልካቾቻችን አያት መኖሪያ ቤቶች ከ30 ዓመት በላይ የቆየ ትልቅ አንጋፋ ድርጅት ነው። ታዲያ ይሄ ድርጅታችን አሁን በዚህ ሰዓት 2017 ላይ የተለያዩ ቤቶችን ግንባታ ላይ ይገኛል። አዳዲስ ፕሮጀክቶችም ጀምሯል። እንግዲህ አዳዲሶቹ እነማን ናቸው፣ ነባሮች እነማን ናቸው የሚለውን እስከ ቪዲዮ መጨረሻ ድረስ ስትመለከቷቸው ግልጽ ይሆንላቸዋል ማለት ነው። አሁን ላይ ሲኤምሲ ሚካኤል እና አያት ባቡር ጣቢያው ፊትለፊት ጋር የሚገኙት ሳይቶች ግንባታቸው ኦልሞስት ከ85% በላይ የፊኒሽንግ ስራ ላይ የሚገኙ ሳይቶች ናቸው። እነዚህ ሳይቶች ላይ ከባለ አንድ መኝታ ጀምሮ እስከ ባለ ሶስት መኝታ ትልልቅ ካሬ አማራጮችን ለእናንተ ለተመልካቾቻችን ይዘንላችሁ መጥተናል። ትንሹ ካሬያችን አርባ ካሬ ባለ አንድ መኝታ ሲሆን ይህም ጠቅላላ ዋጋው ከአራት ነጥብ አንድ ሚሊዮን ብር ጀምሮ እንዲሁም ደግሞ ቅድመ ክፍያው 25 ፐርሰንት ከአንድ ሚሊዮን ብር ጀምሮ እንደምትከፍሉት የክፍያ መጠን ደግሞ ወደ 3 ነጥብ 7 ሚሊዮን ብር የሚደርስበት አጋጣሚ አለ። እንግዲህ የባለፈው ቪዲዮ ላይ የዲስካውንት ኦፈሮችን በደንብ ገልጭ የላችኋለው። እንግዲህ ወደኋላ ተመልሳችሁ ቪዲዮቻችንን ቼክ ማድረግ ትችላላችሁ። አሁን እንግዲህ ከሲኤምሲ ሳይት ውጭ መሪ አካባቢ ላይ አያት ዞን ሶስት እንዲሁም ደግሞ አያት ዞን 8 ላይ በጣም ለኑሮ ምቹ የሆኑ ለኢንቨስትመንት ጥሩ አማራጭነት ያላቸው ቤቶች አያት በዲስካውንት እየሸጠ ነው የሚገኘው። ዲስካውንቶቹም ከ8 ፐርሰንት ጀምሮ እስከ 20 ፐርሰንት ድረስ እንደምትከፍሉት የክፍያ መሰረት ለእናንተ ለገዢዎቻችን ወይም ደሞ ለደንበኞቻችን ኦፈሮች አዘጋጅተናል። ለምሳሌ ትንሹን ቅድመ ክፍያ ማለትም አሁን እኛ የምናስተናግደው ከ20 ፐርሰንት ጀምሮ ነው። 15 ፐርሰንትም የሚሆንበት አጋጣሚ አለ። ነገር ግን ከ15 ፐርሰንት በላይ ከፍ አድርገው ለሚከፍሉ ደንበኞች ማለትም ከ40 ፐርሰንት ጀምሮ ለምትከፍሉ ለእናንተ ለደንበኞቻችን 8 ፐርሰንት ጀምሮ ዲስካውንት ሰጣችኋለን ማለት ለማግኘት እናንተ 40% ብቻ ነው የሚጠበቅባችሁ። ከዛ በላይ ወደ 55% የምትከፍሉ ከሆነ 10% እስከ 100% ድረስ ለምትከፍሉ ደንበኞቻችን 20% ዲስካውንት ኦፈሮች እናዘጋጅላችኋለን። ዝርዝር እንግዲህ ኢንፎርሜሽኖቹን ለማግኘት ከታች የቴሌግራም አካውንቴን አስቀምጥላችኋለሁ እዛ ላይ ዝርዝር የዲስካውንት ኦፈሮቹን ማግኘት ትችላላችሁ ማለት ነው። ታዲያ አያት ሪል ስቴት ከነዚህ ሳይቶች በተጨማሪ መሀል ከተማም ላይ ሳይት ጀምሯል። ወደ መሀል ከተማ ወደ ካሳንቺስ አካባቢ ደንበኞች ቤት ማግኘት ትችላላችሁ። ዝርዝር ኢንፎርሜሽኑን በውስጥ መስመር እኔን ኮሚኒኬት ማድረግ ትችላላችሁ ወይም ደግሞ በተደጋጋሚ ወይም ደግሞ የቴሌግራም አካውንት ላይ የማስቀምጥላችሁ ይሆናል። ቤቶቹን ለመጎብኘት ወይም ደግሞ ሳይቱ ላይ ደግሞ መታችሁ ኢንፎርሜሽን ለመውሰድ የምትፈልጉ ከሆነ እንግዲህ እንደተለመደው ከታች በማስቀምጥላችሁ የሶሻል ሚዲያ ፕላትፎርሞች እናንተ ተመልካቾቻችን ማግኘት ትችላላችሁ ማለት ነው። አሁን እንግዲህ የበዓል ሲዝንም እንደመሆኑ አያት ለደንበኞቹ የተለያዩ ኦፈሮችን ይሰጣል። ለምሳሌ ከቅናቾቹ በተጨማሪ የብድር አገልግሎቶችን ማለትም ስልሳ አርባ የምንለው ኦፈር አያት ሪል ስቴት ይሰጣቸዋል ማለት ነው። ይሄ ስልሳ አርባ የብድር አማራጭ ከሌሎቹ የብድር አማራጮች የሚለየው አያት ራሱ ነው ኮላተራል ካርታ ይዞ የሚያበድራችሁ ማለትም ሌሎች ቦታዎች ላይ ባንኮች ላይ የተለያዩ አበዳሪ ተቋማት ጋር ሄዳችሁ የመጉላላት ሁኔታ አይኖርባችሁም። ቤቱን 60% ደንበኛ ይከፍላል። ቀሉን 40% ደግሞ ከ10 ዓመት እስከ 30 ዓመት አያት ሪል ስቴት በብድር ይሰጣቸዋል ማለት ነው። ታዲያ እኛ ጋር ስትመጡ ወይም ደግሞ አያት ሪል ስቴት ላይ ከግንባታቸው አዲስ ከሚጀመሩ ጀምሮ እስከ 100 ፐርሰንት የተጠናቀቁ ቤቶች አገኛላችሁ። እንዳጋጣሚ ሆኖ አሁን ላይ የ100 ፐርሰንት የተጠናቀቁ ቤቶችን በሲኤምሲ እና በአያት አካባቢ ላይ ከ84 ካሬ ባለሁለት መኝታ ጀምሮ 84 ካሬ 85 ካሬ 83 ካሬ እነዚህ ሁሉም ባለ ሁለት መኝታዎች አሉት። ባለ ሶስት መኝታ ከፈለጋችሁ ደግሞ መቶ ካሬ መቶ አምስት ካሬ መቶ ሰባት ካሬ እንዲሁም ደግሞ 127 ካሬ ባለ ሶስት መኝታዎች መቶ ፐርሰንት የተጠናቀቁ ቤቶችን ማግኘት ይችላላችሁ። ከፍ ያለ የምትፈልጉ ከሆነ ደግሞ 146 ካሬ ባለ ሶስት መኝታ አሁንም መቶ ፐርሰንት የተጠናቀቀ ማግኘት ይችላላችሁ። እነዚህ መቶ ፐርሰንት የተጠናቀቁ ቤቶች ሃምሳ ፐርሰንት ቅድመ ክፍያ ብቻ ከፍላችሁ ቀሪውን በስድስት ወር ጊዜ ውስጥ ደንበኛ መክፈል የሚችልበት ኦፈር አለው ማለት ነው። ሌላው ደግሞ ሁለተኛ ደረጃ ላይ የሚገኙት ግንባታቸው እስከ 85% በላይ የተጠናቀቁ ቤቶች በ25% ቅድመ ክፍያ ቀሪውን ክፍያ ደግሞ በአንድ ዓመት ጊዜ መክፈል የምትችሉባቸው ሳይቶች አሉ። ማለትም እንደነ ሲኤምሲ የተባበሩት አካባቢ ደግሞ አለፈ እንዳላችሁ አያት ዞን ሁለት የምንለው ሳይት ላይ እነዚህ ግንባታቸው ወደ ማለቅ ላይ ያሉትን በ25% ቅድመ ክፍያ ወይም ደግሞ ከ1 ሚሊዮን ብር ጀምሮ ከፍላችሁ የቤት ባለቤት መሆን የምትችሉባቸው ድሎች አሉ። ሌላው አዳዲስ ለኢንቨስትመንት የሚሆኑ ሳይቶች ደግሞ ካሳንቺስ ላይ እንዲሁም ደግሞ መሪ አካባቢ ላይ መሪ አንድ የምንለው አያት ዞን 3 አያት ዞን 8 የምንላቸው ሳይቶች ላይ በ15% ቅድመ ክፍያ ጀምሮ ማለትም ከ15% ቅድመ ክፍያ ጀምሮ እናንተ ተመልካቾቻችን ወይም ደግሞ የቤት ገዢዎች ማግኘት ትችላላችሁ ማለት ነው። ታዲያ ይሄንን ካልን ዛሬ እንግዲህ የውስጡን ስትራክቸር ማለትም ሳምፕሎቻችንን ከዚህ በፊት ለገዙ ደንበኞቻችንም እንዲሁም ደግሞ ወደፊት ለምትገዙ ደንበኞቻችን የተሰሩ የተወሰኑ ሳምፕል ቤቶች እናሳያቸዋለን። ከዛ ስንመለስ ደግሞ አሁን ላይ ያስቀመጥናቸውን ኦፈሮች ወይም የቅናሽ ኦፈሮችን በዝርዝር የማስረዳቸውናል ማለት ነው። እስከ ቪዲዮ ፍጻሜ እንግዲህ አብራችሁ እንድትቆዩ በድጋሚ ጋብዛችኋለሁ። እንግዲህ ከላይ እንደተመለከታችሁት አያት ሪል ስቴት የተለያዩ የቤት አማራጮችን በዚህ መልኩ የፊኒሽንግ ስራ ላይ ይገኛል። ለሳምፕል ለማሳያ ደግሞ ከላይ እንዳሳየናችሁ ባለሶስት መኝታ አፓርታማ በዚህ ሁኔታ ጥንቅቅ ብሎ እየተጠናቀቀ ነው የሚገኘው። ሌሎች ሳይቶቻችን ላይ በተመሳሳይ እንግዲህ በዚህ አይነት ስትራክቸር የሚሰሩ ከባለ አንድ መኝታ ጀምሮ እስከ ባለ አራት መኝታ አፓርታማዎች ለእናንተ ለቤት ገዢዎቻችን አማራጮች አሉን ማለት ነው። ታዲያ ከቅድመ ክፍያ በላይ ከፍ አድርገው ወይ ደግሞ ከ25 ፐርሰንት ቅድመ ክፍያ በላይ ከፍ አድርገው ለሚከፍሉ ደንበኞች የተለያዩ የዲስካውንት ኦፈሮች አሉን ለምሳሌ ለምሳሌ 40 ፐርሰንት አንዴ ለሚከፍል ደንበኛ ድርጅታችን አያት 11 ፐርሰንት ቅናሽ ያደርጋል። እንዲሁም 55 ፐርሰንት በአንዴ ለሚከፍል ደንበኛ 14 ፐርሰንት ቅናሽ፣ 70 ፐርሰንት ለሚከፍሉ በተመሳሳይ 14 ፐርሰንት ቅናሽ፣ እንዲሁም ደግሞ 85 ፐርሰንት ለሚከፍሉ 17 ፐርሰንት። ሌላው 100 ፐርሰንት ካሽ በአንድ ጊዜ ለሚከፍሉ ደንበኞች 20 ፐርሰንት ዲስካውንት የምንሰጣቸው ይሆናል። ይህም በትንሹ ካሬ ከአርባ ካሬ ብንጀምር ከ700 ሺ ብር ጀምሮ እስከ ትልልቅ 145 ካሬ ዱፕሌክስ አፓርትመንቶች ወ ወደ 3 ሚሊዮን አካባቢ ዲስካውንት የምታገኙበት ኦፈር አለ ማለት ነው። ታዲያ ይህ ቅናሽ እስከ ሰኔ ሰላሳ ድረስ ተግባራዊ የሚደረግ ነው። ነገር ግን በዚህ አጋጣሚ ለቤት ገዢዎች ሌላ አንድ የተሻለ አማራጭም አለ። ለምሳሌ ቅድመ ክፍያ 25 ፐርሰንት ከፍለው እስከ ሰኔ 30 ባለው ጊዜ ውስጥ ቅድመ ክፍያቸውን ለሚያሳድጉ ደንበኞች ሌላም የዲስካውንት ኦፈር ያገኛሉ ወይም ደግሞ ልክ አሁን ቅድመ ክፍያ ከፍ አድርገው እንደሚከፍሉት ደንበኞች የዲስካውንት ኦፈር የሚያገኙበት ኦፖርቹኒቲ አለ። ለምሳሌ በአንድ ጊዜ አርባ ፐርሰንቱን የሚከፍሉት ደንበኞች ከዚህ በፊት እንግዲህ ስምንት ፐርሰንት ዲስካውንት የምንሰጥ ነበረ። ነገር ግን እስከ ሰላሳ ድረስ ቅድመ ክፍያ ሀያ አምስት ፐርሰንት ከፍለው እስከ ሰኔ ሰላሳ ድረስ ለሚያሟሉ አርባ ፐርሰንት ለሚያሟሉ ደንበኞች አራት ፐርሰንት ዲስካውንት ሰጣለን። እንዲሁም ሀምሳ አምስት ፐርሰንት እስከ ሰኔ ሰላሳ ለሚከፍሉ ደንበኞች አምስት ነጥብ አምስት ፐርሰንት፣ ሰባ ፐርሰንቱን እስከ ሰኔ ሰላሳ ለሚከፍሉ ደንበኞች ሰባት ፐርሰንት ዲስካውንት እንዲሁም ሰማ 85 ፐርሰንት ለሚከፍሉ 85 ፐርሰንት ሌላው ደግሞ መቶ ፐርሰንቱን እስከ ሰኔ 30 ድረስ ለሚያሟሉ ደንበኞች 10 ፐርሰንት ዲስካውንት የምንሰጣቸው ይሆናል ማለት ነው። ስለዚህ እጃችሁ ላይ ሙሉ ብር ለማይሞላላችሁ ደንበኞች ይሄ ኦፈር እንግዲህ በጣም የተሻለ አማራጭ ነው ማለት ነው። ይሄ የቅናሽ ኦፈር እንግዲህ በትንሹ ከ730 ሺህ ብር ጀምሮ እስከ 3 ሚሊዮን አካባቢ ዲስካውንቶች አሉ። ከዚህ በታችም እንደምትከፍሉት የክፍያ መጠን ደግሞ እስከ 130 ሺህ፣ እስከ 180 ሺህ ብር ድረስ የተለያዩ የዲስካውንት ኦፈሮችን ከኛ ከአያት ሪል ስቴት ማግኘት ትችላላችሁ ማለት ነው። ሌላኛው አያት ሪል እንግዲ እንግዲህ የተለያዩ የብድር ኦፕሽኖች እንዳለን ከዚህ በፊትም በቪዲዮቻችን ገልጸንላቸዋል። ታዲያ ይሄ የዲስካውንት ኦፈር መቶ ፐርሰንት ከተጠናቀቁት ሳይቶች ውጭ ግንባታቸው ከ85 ፐርሰንት በላይ የተገነቡት እንዲሁም ለአዳዲስ ሳይቶች ተግባራዊ የሚደረግ ይሆናል ማለት ነው። እንግዲህ እንደተመለከታችሁት አያት ሪልስቴት ለገዢዎች የሚመቹ የቤት አማራጮች በተለያዩ የኮንስትራክሽን ደረጃ ላይ የሚገኙትን ማለትም መቶ ፐርሰንት ተጠናቀቁ እንዲሁም ደግሞ ግንባታ ላይ ያሉ ወይም ደግሞ አዳዲስ ለኢንቨስትመንት የሚሆኑ ሳይቶችን እንደ ምርጫችሁ አዘጋጅቶላችኋል ይህን ቪዲዮ እንግዲህ ጠቃሚ እንደሆነ አምናለሁ። አለው ይህን ዩቲዩብ ቻናል እንግዲህ በድጋሚ ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ መሆን ትችላላችሁ። ሌሎች የሪል ስቴት ኢንፎርሜሽኖችንም የምናሳውቃቸው ይሆናል ማለት ነው። እስከ ቀጣይ ቪዲዮ ድረስ ሰላም ያገናኘን፣ መልካም ጊዜ ይሆንላችሁ።